ጤና ይስጥልኝ የስፖርት ታሪክ አዋቂው የጋዜጠኛና ደራሲ ገነነ መኩሪያ ሊብሮ ሞት የተጠረጠሩ ባለቤቱን ጨምሮ ፍርድ ቤት ቀርበዋል ዝርዝር መረጃውን የምነግራችሁ ነው የሚሆነው ይሄ ትኩስ መረጃ እንዳያመልጣችሁ እጋብዛችኋለሁ ጋዜጠኛና ደራሲ ገነነ መኩሪያ ሊብሮ ከሞተ እንግዲህ ሶስት ዓመታትን አስቆጥሯል ሶስት ዓመታትን ቢያስቆጥርም ባለፉት ሁለትና ሶስት ወራት አሟሟቱ ላይ የሰው እጅ አለበት በሚል በጣም መነጋገሪያ ሆኖ ነበር። የተለያዩ መረጃዎችም ሲወጡ ነበረ። እንግዲህ የጋዜጠኛ ገነነን ባለቤትን ጨምሮ ተጠርጣሪዎች በፌዴራል ፖሊስ ተይዘው ምርመራ እየተጣራባቸው ነው። አርብ ጥቅምት 28 ቀን 2018 ፍርድ ቤትም ቀርበው ነበረ። እንግዲህ የፌዴራል ፖሊስ የወንጀል ምርመራ ቡድን አባሎች ተጠርጣሪዎች ላይ የተጠናከረ ምርመራ ለማድረግ ተጨማሪ የ14 ቀን ጊዜ ቀጠሮ እንዲሰጣቸው ለፍርድ ቤት ጥያቄ አቅርበው ነበረ። በጋዜጠኛና ደራሲ ገነነ መኩሪያ ሞት የተጠረጠሩ ግለሰቦች እንግዲህ በቁጥጥር ስር የዋሉት ሐሙስ ጥቅምት 27 ቀን 2018 ነው። የተያዙትም ሰዎች በግድያው ተጠርጥረው ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ወይም ምትክ የሚባል ግለሰብ እንዲሁም የዋካና ሆቴል ባለቤት በፌዴራል ፖሊስ መያዛቸው ነው የተረጋገጠው። እንግዲህ ፖሊስ ፍርድ ቤቱን 14 ቀናት የምርመራ ቀን እንዲሰጠው ለፍርድ ቤቱን ጠይቆ ነበረ። ፍርድ ቤቱም እንግዲህ ለፖሊስ ይህንን የ14 ቀን የምርመራ ጊዜ ተጨማሪ ጊዜ ቀጠሮ ፈቅዶለታል ማለት ነው። ፍርድ ቤቱ እንግዲህ ይህንን የፈቀደው የ በኢትዮጵያ ፌዴራል ፖሊስ መርማሪ ቡድን የቀረበለትን የጊዜ ቀጠሮ ጥያቄ ተቀብሎ ነው። እንግዲህ የጋዜጠኛ እና ደራሲ ገነነ መኩሪያ ሊብሮ ጉዳይ በኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠው ነው የተረጋገጠው። የጋዜጠኛ ገነነ መኩሪያ ሕልፈት ሕይወት ምክንያትን የሚያጣራ የምርመራ ቡድንም ተቋቁሟል ነው የተባለው። የኮሚቴው አባሎች እንግዲህ በየጊዜው የሚደርሱበትን እያንዳንዱን የምርመራ ሂደት ለተቋሙ ለፌዴራል ፖሊስ ከፍተኛ ኃላፊዎች ያሳውቃሉ፣ ሪፖርት እያደረጋሉ፣ ክትትል ይደረግበታል ነው የተባለው። የተዳፈኑ የሚመስሉ ውስብስብ ወንጀሎችን አነፍንፎ በማጋለጥ የረጅም ጊዜ ልምድና እውቀት ባካበቱ የፌዴራል ፖሊስ አባሎች የተዋቀረ የምርመራ ቡድን ነው ተብሎ ተነግሯል። እንግዲህ ይሄ ቡድን ጉዳዩ የፌዴራል ፖሊስ ጠቅላይ አዛዥ በሆኑት በኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ልዩ ትኩረት እንደተሰጠው ናይል ስፖርት ሚዲያ የተባለ የሚዲያ አረጋግጫለሁ ብሏል። በቀደምትነት እንግዲህ በጋዜጠኛ ገነነ መኩሪያ ሞት ዙሪያ ምርመራ ያደረገው የአዲስ አበባ ፖሊስ ኮሚሽን እንደነበረ ይታወሳል። በቅርቡ ለአዲስ አበባ ፖሊስ ወንጀል መከላከል ክፍል በጋዜጠኛ ገነነ ሕልፈተ ሕይወት ዙሪያ ጥያቄ ላቀረቡ የስፖርት ጋዜጠኞች አጥጋቢ ምላሽ ሳይሰጥ መቅረቱ የሚዘነጋ አይደለም ነው የተባለው። በተለይም አንድ ኃላፊ፣ ከሞተ ሶስት ዓመት ለሆነው ሰው የሞት ምክንያቱን መጠየቅ አይገባችሁም የሚላ የሚል ምላሽ ሰጥተው ነበረ ተብሏል። የእኚህ የአዲስ አበባ ፖሊስ ባልደረብ የሆኑ መኮንን ምላሽም በርካቶችን በጊዜው አስቆጥቷል ነው የተባለው። አሁን እንግዲህ በቁጥጥር ስር የሚገኙት የጋዜጠኛ ገነነ ባለቤት አራት ጋዜጠኞችን በስም ማጥፋት በፍርድ ቤት ክስ መስርተዋል። ጋዜጠኛ ገነነ ራሱን አጥፍቷል በሚል የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸውም አካተው ነበረ። ይሄ ሆኖ እያለ እኔ በግድያው ላይ እጄ እንዳለበት ተደርጎ እየተወራ በስፖርት ጋዜጠኞች ስሜ ጠፍቷል፣ መልካም ስሜ ጎድፏል በሚል ነው እንግዲህ በአራት ጋዜጠኞች ላይ ክስ አቅርበው በፍርድ ቤት ጉዳዩ እየታየ ያለው። ከዚህ ቀደም እንግዲህ በጋዜጠኛ ገነነ መኩሪያ ኅልፈትን አስመልክቶ የተሰጡት ምክንያቶች በወዳጆቹና በቤተሰቦቹ በቅርበት በሚያውቁት የስፖርት ቤተሰቦቹ፣ የስፖርት አፍቃሪዎች፣ የስፖርት ጋዜጠኞች በአጠቃላይ ገነነን በሚወዱ የኢትዮጵያ ሕዝብ ዘንድ ተቀባይነት ሊያገኙ አልቻሉም ነበረ። የጋዜጠኛ ገነነ ታናሽ ወንድም የሆነው አቶ አለማየሁ መኩሪያ የወንድሙ አስከሬን ወጥቶ ምርመራ እንዲደረግበት ለፌዴራል ፖሊስ ጥያቄ ማቅረብም ነው የተሰማው። እንግዲህ ጉዳዩ ተዳፍኖ እንዳይቀር የኢትዮጵያ ፌዴራል ፖሊስ በተጠናከረ ሁኔታ ምርመራ መጀመሩ ሊመሰገን ይገባዋል ነው የተባለው። እንግዲህ በባለቤቱና በነዚህ ለወስ ሌሎች ሶስት ግለሰቦች ላይ የተጀመረው የምርመራ ሂደት ምን ይመስላል? ምን አዳዲስ መረጃዎች የፌዴራል ፖሊስ ወንጀል ምርመራ ቡድን ያገኛል? ከ14 ቀን ጊዜ ቀጠሮ በኋላስ ምን ይፈጠራል? የሚሉትና ተያያዥ ጉዳዮች እንግዲህ ወደፊት የሚታዩ ነው የሚሆነው የፖሊስ የምርመራ በሚያደርገው ምርመራ እውነትም ተጨባጭ ማስረጃ በጋዜጠኛ ገነነ መኩሪያን ገዳዮች ናቸው የሚባሉ ሰዎችን አግኝቶ በአቃቢ ሕግ በኩል ክስ ተመስርቶባቸው ከዛ በኋላ ፍርድ ሊያገኝ ይችላል፣ ወይስ በተጠርጣሪነት ብቻ እነዚህ ሰዎች ቆይተው ወይም ተጨባጭ ማስረጃ ሳያገኝ እነዚህ ሰዎች ሊለቀቁ ይችላሉ የሚለው እንግዲህ ወደፊት የሚታይ ነው የሚሆነው። አሁን የተያዙ ሰዎች ባለቤቱን ጨምሮ ሌሎች ሁለቱ ግለሰቦች እንግዲህ በአሁኑ ሰዓት ተጠርጣሪዎች ናቸው፣ ተከሳሾች አይደሉም። ተከሳሽ የሚባለው እንግዲህ በእኛ አገር ህግ በበቂ በበቂና አሳማኝ መረጃ ከጥርጣሬ ነፃ በሆነ መልኩ ፖሊስ የምርመራ መዝገቡን አጣርቶ ለአቃቢ ህግ ሲሰጥ አቃቢ ህግ ደግሞ በፍርድ ቤት የወንጀል ክስ አቅርቦ ከወንጀል ህጉ ተገቢውን የሆነ የህግ አንቀጽ ጠቅሶ በፍርድ ቤት ማስረጃ አቅርቦ ከሳሽ አቃቢ ህግና እንደዚሁም ደግሞ ተከሳሾች በወንጀል የተከሰሱት ተከራክረው በፍርድ ቤት ጥፋተኛ ሲባሉ ነው እንግዲህ የዛን ጊዜ ጥፋተኛ መሆናቸው የሚረጋገጠው አቃቢ ክስ እስካል መሰረተ ድረስ ተከሳሽ አይባሉም። ተጠርጣሪዎች ናቸው እስከዛ ድረስ የሚባለው። ከዛ በኋላ ወደ ተከሳሽ ደረጃ ከፍ ይላል። ስቲል ፍርድ ቤቱ ውሳኔ እስከሚሰጥ ድረስ በህገ መንግስቱም እንደዚሁም ደግሞ በ1996 ዓ ም በወጣው የኢትዮጵያ የወንጀል ህግ መሰረት ንጹሕ የሆነ የመገመት መብታቸው ፕሪዛምፕሽን ኦፍ ኢኖሰንስ የተጠበቀ ነው። በመሆኑም በዚህ መርህ መሰረት ነው እስከ መጨረሻው ድረስ የሚሄደው እንግዲህ አቃቢ ህግ አሉኝ የሚላቸውን የሰነድም የሰውም ሌላም ደግሞ ቴክኒካልና ሌሎች ማስረጃዎችን አቅርቦ ካስረዳ በኋላ ተከሳሽም የመከላከል መብት ይሰጠዋል። ወንጀሉን ያልፈጸመበትን ምክንያት በአቃቢ ህግ ማስረጃ ላይ ጥርጣሬ በመፍጠር እንዲያስተባብል ይፈቀድለታል። ካስተባበለ እንግዲህ ጥፋተኛ ተብሎ አይቀጣም፣ ወይም ደግሞ እስር አይወሰንበትም። ነገር ግን ካላስተባበለ የአቃቢ ህግ ማስረጃን ተገቢው የህግ አንቀጽ በቀረበበት ክስ መሰረት ይሄ የተከሰሰበት የወንጀል ህግ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ባወጣው የቅጣት አሰላል ወይም ደግሞ አወሳሰን መመሪያ መሰረት ቅጣት እንዲጣልበት ይደረጋል። እንግዲህ በነፍስ ግድያ ደግሞ እና በተያዥ ከነፍስ ግድያ ጋር በተያዙ ጉዳዮች ተከሰው የሚቀጡ ሰዎች ራሱን የቻሉ አንቀጾች አሉ። ክቡራትና ክቡራን የፕሮግራም ተከታታዮች ወደፊት እንግዲህ ይህ ጉዳይ ከምን ይደርሳል፣ ምን አዲስ ነገር ይፈጠራል የሚለውን አጣርቼ ለእናንተ ማቀርብላችሁ ነው የሚሆነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ